ባህሉን በታቅ ሁሌ በቃ ማን እንደሆነች በታቅ፣ ያ ይሁን ኤክስፔክቴሽን አላቸው። እነዚህ ደግሞ የኢንተርኔት ካፕሎች አንድ አይነት ልብስ ለብሶ ፎቶ መነሳት ምናምን ትዳር የሚያቆም ይመስለን ጄኔሬሽን ሌን ያለ ነው እና ትዳር አንድ አይነት በመልበስ ምናምን አይቆምም እና ፌክ እንትኑን ሪያሊቲው ደግሞ ይወርቅባቸዋል ያንን ፌክ ደግሞ እንትኑን ኪፕ አፕ ለማድረግ ዩስቱ ስፔንድ ላሮፍ መኒ። ከነሱ ቪዲዮዎች የተማርኩት ብርን ስፔንድ እንደምታደርግ ስፔንድ ምናምን ሰማቸዋለ ከነገን አሁን ኢኮኖሚውን በጣም ሀርድ ነው ሄር ኢን አሜሪካ እንቁላል ስምንት ብር እንደገባ ተጊያል አበሻ አስራ ሁለት እንቁላል ስምንት ብር ገዛው አሁን ድሮ እንቁላል ስሰራ ስትረስ አላረግም አሁን ግን ካልኩሌት አርጊ እግዚአብሔርን ጠይቄ፣ ቡባይ ኒወን አር ዩ ሹር ፕሮሚስ ፒንኪ ስዌር ምናምን ብዬ ነው። ሌላ ቀን እኮ እንጥላለን። አሜሪካ ብትኖሩ ታውቃላችሁ። እና ላይፍ ኤክስፐንሲቭ ጋይስ በኢየሱስ እሱማ እሱማ አቮካዶኛ ቤት ከበላን ቆይተናል። ብር ታዲያ እኛ በዶላር እኮ የምናወሩ። ስምንት ዶላር፣ አስራ ሁለት ዶላር፣ ይሄ እንትና ፓስቸር ሬስድ አይ ቲንክ። እኔ ትሬደር ጆች ስምንት ዶላር ነው የገዛሁት አቮካዶ። አስር ዶላር የት ነው ኮስኮ? ላይፍ እስ ኤክስፔንሲቭ። ኢማጅን ደግሞ ኢትዮጵያ አፓርታማ ገብተን ሀገራችን ንግባ። በነገራችሁ ላይ እንደዚህ የምታደረጉ ሰዎች ዶላር ጥላችሁ ዶላር አንሱ። አንዳንድ እዚህ ቤት ይኖሩ የነበሩ ሰውዬ የነበሩ የልጆች አባት እስቶፒድ እኔ እኔ አይገባኝ የሚያደረገው ነገር ግን እኔም እኔ ቦን ባረግ ዶላር ጥዬ ዶላር ማንሳት ነው የምፈልገው። ዶላር ጥዬ ብር መልቀም አልፈልግም። ገብቶሻል። ለምሳሌ አንድ ዶላር ጥለሽ መቶ ሀያ ብር ከመልቀም ዶላር ጥለሽ ዶላር ማንሳት ሶ ኢንስቴድ ኦፍ ባይንግ አፓርታማ ኢትዮጵያ እዚህ ኮንዶ ገዝተሽ አከራይ ብዬ ነው ማስበው ማለት ሪታይርመንት ምናምን ቤት ያስፈልጋል። ግን እኔ አላምንበትም። እዚህ አሜሪካን ሀገር ቤት ሳይኖርሽ ኢትዮጵያ ኦርጋኒክ አስራ ሁለት ዶላር፣ ያ ላይፍ ኤክስፐንስቭ ነው እና ኢትዮጵያ ውስጥም ያሉት እነዛ ባለ ተደራሮች አንድ አይነት ልብስ ምናምን የሚለብሱት ተቃቅፈው ኬክ ሲቆርሱ እንደሲ ምናምን የሚያሳያችሁ ሪል ህይወታቸውን አይደለም። ከነገና ህይወት በጣም ኤክስፐንሲቭ ነው ኢትዮጵያ፣ ወርልድ ዋይድ ችግር ነው እና ስለዚህ አንደኛው ሜን የዲቮርስ አንደኛው ሪዝን ባይ ዘ ዌይ ፋይናንሻል ስትሬን ነው እና እሱም ችግር እንዳለባቸው ምናምን ቢኮዝ ቢኖሩት ላይፍ ጸዳ ያለ ነው። ምንድን ነው መሰሪው ምናምን ሲባሉ ዶኪመንቴሽን ምናምን ምናምን ስራዎች ነው የሚሰሩት ምናምን ምናምን እና ቲንክ ይሄ የሶሻል ሚዲያውን ኢሜጅን ኪፕ አፕ ለማድረግ አይ ቲንክ ኩድ ሜክት እና ተዋቸዋል። ቀነኒን በእናታችሁን የሰለችኝ ለመሰላችሁ የምንም አላመጣም፣ ምንም አላመጣም። ግን እኔ የሆነች ሳይኮሎጂስት ዩቲዩበሯ ሴትዮ ወፍ መትመስሉ ቆንጆ ወፍ ነው ቆንጅ ይላል። ለምንድን ነው ሀቢባ እና ኢሱን ማተዋቸው? እንዴ ባሌ ባሌ የሚሉትን እናንተ እነሱን ፍሯቸው። ይሄ ባሌ ምናምን ምናምን ሚሉትን ጸጥ ብሎ የሚኖሩ ባልና ሚስቶች ደስተኞች ናቸው። ጸጥ ብሎ የሚኖሩ ህይወታቸውን ጸጥ ብለው የሚኖሩ ባልና ሚስቶች ደስተኞች ናቸው። ይሄ ባሌ ያዘኝ ሰፕራይዝ አደረገኝ ምናምን ምናምን የሚኖሩት ለሶሻል ሚዲያ ላሉት ሰዎች ነው የሚኖሩት ለሶሻል ሚዲያ ላሉት ሰዎች ነው። ስለዚህ ላይክ ኑሮን አይኖሩትም። ስለዚህ እናንተ ከሰው አይን የምትወዱት ውድ ነገራችሁን ከሰው አይን ሸሸጋርኩ፣ የምትወዱትን ነገር ሸሸጋርኩ። ትዳርም ከሆነ ሰውን ለማስደሰት ዶንት ሜክ ቪዲዮስ። እንዲተቃቅፈው ማነው የሚቀርፀው? ግን እንደዚህ ሲተቃቀፉ ምናምን ሲሳሳሙ ምናምን እኒያሁም ሁ ጋት ታይም ፎር ዳት እኔ ራሷ ምንድን ነው የሚያስቡት? ቢኮዝ ኑሮን እየኖሩት ስላልሆነ። አሁን እኔ አሁን እኔ ከድው ድው ጋር ማለት ነው ፓርክ ወስዶኝ ምናምን ማለት ነው፣ የለኝም እኔ። ገብቷቸዋል። ግን እስኪ እናስብን፣ ኢማጂኔሽን ነው። ፓርክ ወስዶኝ አጀስ ወደ ኤንጆይ ዘ ሞመንት እንጂ ለሶሻል ሚዲያ ደግሞ ሰዎቻችን ኮንተንት እንስራ ብዬ ዩዶንት ፊሊንግን ግን እንዴት፣ ኢሞሽን እንዴት አይመጡም። ኢትስ ፌክ። ገብቷችኋል። ከአንገት በላይ የሆነ ሆነ ሊያስነጥሳችሁ ብሎ ሲሸውዳችሁ ፊሊንግ ታውቃላችሁ፣ እንደዛ ነው ሪል አይደለም። እና እነዚህ የሶሻል ሚዲያ ካፕሎችን አትመኑ። ካፕል እኔ አሁን እራሱ አሁን እችን ሰሞን ቆንጆ ካፕሎች ብቅ ብለዋል። ማናት የኛዋ ጉድ ቆንጆ ማነው ስሟ? ማኪ ኦሮ እና ኤብሲሻ እኔ እንቺን ቢያረገኝ ማኪ ባህሌ እንደብቃለሁ፣ ትዳሬ እንደብቃለሁ፣ ህይወት ይመራለሁ እንጂ ቲክቶክ ላይቭ ላይ ይዘሽ መጥተሽ ፍዝዝ ብላች ውስጥ ስትተያዩ ምናምን ይነው። ሰው አይን ውስጥ አትግቢ። ሰው አይን ውስጥ ስትገቢ ሰው ኦፒኒየን ይሰጣል፣ እና ትዳርሽ የብዙ ሰው ኦፒኒየን ይሆናል፣ የብዙ ሰው ኦፒኒየን ጥርቅም ይሆናል። ገብቷቸዋል። እኔ አሁን አምጥቼ ባሌን ምናምን እስከ ወላቃ ጥርሱ አምጥቼ ሳሳይ፣ እንቁርቲ ደግሞ ወደ አዘር ሳይድ ጥርሱን ትቆጥራለች። ማሰብ እኮ ነው፣ ጥርሱን ትቆጥራለች። አይጨንቅሽም? ምላሱ እኮ ይወጣል፣ እያወራሽ ምናምን ልትል ትችላለች። ብዙ ነገር ሀሳብ ይሰጣል። ሪሞዴል አስደርጊ ባልሽን። ስለዚህ ኦፒኒየን ይመጣል። ገብቷቸዋል የተለያዩ ኦፒኒዮኖች እና ስለዚህ የብዙ ሰው ኦፒኒየን ደግሞ እንዲ ውልባችን ውስጥ አይገባም ይባላል እንጂ ስፔሻሊ ወንዶች ላይ ይገባል። ቤቢ ሴቶች ምናምን እንንጨረጨር እንችላለን እንጂ ወንዶች ይደብራቸዋል፣ ስፔሻሊ ሶሻል ሚዲያ ላይ የሚሰጣቸውን ኦፒኒን እና፣ ደብቁ ትዳራችሁን። እውነት የምታከብሩ ከሆነ ትዳራችሁን ደብቁ። ህይወትን ኑሩ። የሶሻል ሚዲያ ላይ ያለውን ሰው ለማስደሰት ስትጋጋጡ እንዳትሰበሩ። ይልሽ መጤ ፍቅር ጋብሽ እና ይሄንን ነው በቃ ፌክ፣ አንድ አይነት ልብስ ምናምን። ብዙ የሶሻል ሚዲያ ደግሞ ይሄ ሜሬጅ ኮንተንቶች ፌል ያደርጋሉ ብዙዎቹ። ይሄ ኮንተንት የሚሰሩ ሰዎች ሶሻል ሚዲያ ካፕልስ ዘፊያ ብዙ ጊዜ እና እንግዲህ ማስመሰል ነው። ኢትስ ፌክ አሁን እኮ እንደዛ ሲተቃቀፉ ምናምን አይቻቸው እኮ እንኳን ዲቮርስ ማለት ነው፣ እንኳን ዲቮርስ ከሞቱ በኋላ እራሱ መንግስተ ሰማያት እንደዛ የሚደንሱ ነበር የሚመስለው። እና ያ ይህ ነገር እንትን አይደለም። እኔ ሪሌሽንሽፕ ቢኖረኝ አምና ኮነሽ ወተላይ በጣም ደብቄ በጣም ቢ ላይፍ አፕዴት ላሳይ እችላለሁ እንጂ ሪሌሽንሺፕን አምጥቼ ይሁንልኝ ብዬ ባሌን ላስረግጠው ይሁንልኝ ብዬ ማለት ነው። ከዛ ይረገጠል ፌር አይደለም። ይህንን ነው የምለው። ግን አንቺ ያቺኛዋ የዩቱብ ሴትየው ኢሳያስን ምን አርግ ነው የምትለው? ኢሳያስ እና ማናት፣ ዘቢባ ነው ስሟ ያቺ ዘፋኛዋ። አይ ላቨር፣ እኔ እሱን ፋሚሊ በጣም ነው የምወዳቸው። ኢሳያስን በጣም አከብረዋለሁ። ጥሩ ወንድ ነው። አባትነት እንትን ያለው ነው፣ ልብ ያለው ነው። ሂ ኢዝ ጉድ ጋይ አይ ቲንክ። ለካሜራም አይመስልም አይደለ፣ ፍቅሩ ያለው ለልጇ ለዘቢባ ልጅ ጀኒውን የሆነ ፍቅር ነው ያለው፣ እና ቤተሰቡም ያምራል። እና ያንም ቤተሰብ ካላፈረስኩኝ ብላ የማትቆፍረው ነገር የለም። ኢማጅን፣ እንግዲህ ዘቢባ መንታ አረገዘች፣ እርጉዝ ሴት ለምን አረገዘች ለምን አረገዘች ብላ እየተናገረች ነው? ለምን መንታ አረገዘች? መንታ እኮ ደስ ይላል፣ አስባችሁ ሁለት ልጅ፣ ሁለት ልጅ መሸከም። ይህ እኮ ከበረከት በላይ በረከት ነው። ያቺ ሴትዮዋ ያሳስባት የኑሮ ውድነት ነው። ያረገዙ እኮ ሶስተኛ፣ አሁን እኮ ከሁለት ደብል መቱ አራት ነው የሚሆኑት ያ ፋሚሊ አራት ልጆች ስድስት ፋሚሊ ኦፍ ሲክስ ነው የሚሆኑት ደስ አይለም? እና እሱን ትዳር ካላፈረሰኝ ቦይፍሬንድ ነበ እ ታዲያ አሁን አሁን ተረዳዋት እንደ ያንን ኢሱ እጁን፣ አይታችሁታል የኢሱን አስበሽል እዛ ለልቲ ችግር የለም እ እዛ ቆይ እዛ እጅ መሃል መንከባልል የኢሱ እጅ መሃል ኦማይ ጋድ ስትንከባል ላይ ማሰብ ነው በእውነት እና ኦኬ እና ይቆጫል አስበሽል በኢሱ እንትን ነው ጡንቻ አለሁ ከዛ እሷን ሳይፈልግ እቺና ዘቢባን ኩን አረገ። ከእሱ አልፎ ልጇን ወደደ እንደራሱ ራሱ፣ በእውነት ልጇን ወደደ። ምን ያህል ቢወዳት ነው? ምን ያህል ቢወዳት ነው? ዘቢባን አልፎ የዘቢባን ልጅ የወደደን ወንድ ማይገኝ ወንድ እኮ ነው ኢሳያስ፣ ማይገኝ መታርገዛ ኩያፈልል ህግ ያስታቀች በዚህ ኖሮ ወንድነት ማለት ምናገባት። እሷ ብታድስ እሷ ታሳድግ። እና ይሄ ትክክል አይደለም። አራት ያፈቻቸው በቃ እኔንም እርዝ ስትለይ ነበር ሰው ሴት እንደሱ አይነቱን ያብዛልን። በጣም በጣም እንትና ጂጂክ እያናሷ እኮ አንድ አይነት ናቸው።